ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችይው በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛ ብትሆንም በእንደዛ አይነት ሁኔታ ከሴት ጋር መሆን አንቺ ላይ የሚመጡት ነገሮች፣ እያንዳንዱ ነገር አውቃለሁ።

አዩ ምር አርጋኛለች እና በእሱም ስራ ስለሆነ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው ገባሽ? ባሎ ሆና አዩ እና አሁን በትክክሉ ፈልጌ ማለት ነው ነው እና በአሁኑ የአሁኑ እሑድ በሰፊው የአሁኑ እሑድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ ላሳውቃቸው የመጣሁት ሹመያ በቃ ተስፋ ቆርጫለሁ። የመጨረሻ ነው በቃ ካሁን በኋላ አንድ ቀለበት ያደረግባት ጉድ

ስሟ ያሳዝናል። ከልጆቿ ጋር ባህር ባህር የሮጠች ያየሻት የእሷ ደግሞ ተይ ተመለሽ ብለሽ የመከል ሻት አንቺ እንደገና መለሰች። ደግሞ እዚህ ህይወት ውስጥ መግባትሽ በጣም ያሳዝናል ማለት ነው። በጣም የሚያሳዝን ነገር በእኔ ነው የሚባለው ማለት ነው። ሀዩ ደግሞ ሀዩ ማለት ነው። አይተሻል ማለት ነው። በጥፊ እንዴት እንዳጠናገረችሽ ጸጉርሽ እንዴት እንደሰበሰበችው ሁሉ እኔ ያላክሁ ሲኤድ የሚባሰው ሙስሊም ነው። ማኮ እንግዲህ ሚስቶችም በእውነት ሙስሊም ናቸው። ሁለቱም የታየው ማለት ነው። አሁን ግን ቤዛ ገዝታላት ማለት አንተ ሙስሊም ነህ፣ እንዴት ነው ቀለበት ተስፋ ካልታደረጉ እንዴ? ምን ነው ምን አሰባችሁ ነው እናንተ ቀለበት ተስፋ ካልሰ ምንብሎ ምንብሎ ይሄ የውሸት ቀለበት እኮ ተዳራ ሆንም። አሁን ሀዩ የውሸት ቀለበት ስላረከላት ነው ቤተሰቦች አጋሂዶችም ማለት ነው። ውስጥ ወይ ጉድ! ወይ ጉድ! ወይ ጉድ ጉድ መጣ፣ ጎፎ ዛፍ ላይ ወጣ ይባላል። ትክክል እያለ ነገር ነው ማለት ነው። እኔ በጣም ግረም ያለኝ ማለት ነው አቶ ቤዛ፣ እናንተ ለካ ሰው የራስ የራሱ ውስጡ ሚስጥሩን አውቃ፣ ምንነቱን አውቃ፣ የሚወደውን አውቃ፣ የሚጠላውን አውቃ፣ አሁን በራሷ ልትገባበት ያመቻቸች እንደዚህ አይነት አይነት እንደዚህ አይነት ድራማ ሰዎች ነው ሆኖ ከዚህም ከዛም ከዛም እየመጠጡት ሆነው አንተ ግን አላወቅበትም ስም ብለህ በጭንቅላት የመጣለህ ነገር እየሰራ ነው። ቤዛ የጓደኛውን ያመቻቸች ነው። አንተ አልገባህም እንጂ እውነት ተቤዛ ጋር ቀጥላለው ብለ አታስብ። ምክንያቱ ቤዛ ክርስቲያን ናት። በዛ ላይ የአዩ ጓደኛ ናት። አንተ ሙስሊም ነህ። እንደዚህ አይነት ነገር እንሰራለን ብላችሁ ማለት ነው ሰው ላይ ማለት ነው ሰው ላይ እንደዚህ አይነት ድራማ አትስሩ አትስሩ ምንም የሚጥም ነገር የሰራችሁት ነገር የለም ምንም የሚጥም ነገር ማለት ነው እና ላይ ቆይ እኔ እኮ አውቅ ያለሁ ይች ልጅ ማለት ነው ይሄን ቅልብ ቅልብ ቅልብ ስትናገር ቅልብ ቅልብ እሱ ሲያወራ ውል ቅልብ ቅልብ የምትለው ማለት ነው እኔ እንደምትቀማ አውቅ ያለሁ ሰማያ ምንም መስል አይታያትም ለምን ምክንያቱም ሰማያ ቦታ የላትምያትም ማለት ነው ይሄ ቦታ ቢኖራት ልክ ነው አይደል? ስለዚህ እሷ እሱ እሱ ፈርታ አይደለም፣ ግን ያንተ ስሜት ነው ያንተ ፍቅር የላትም። በቃ ወጣላት ማለት ነው። ዋሻት ካደሃት፣ ወጣላት ማለት ነው። አሁን እንትን ለሱመያ ለማናደድ እንደዚህ አይነት ድርጊት ላይ የምትፈጥሩት እንደዚህ አይነት ነገር የምትሰሩት የራሳችሁ ተጠቀቁ፣ የራሳችሁ አስቡ፣ የራሳችሁ ተጠቀቁ። ሱመያ ምንም ምንም ምንም ምንም መስሎ አይታያትም። ምንም ከአምስት ሳንቲም አትቆጥረውም ማለት ነው።

ሰው ምን አይነት ሕሊና እንዳለው ምን አይነት በአሁኑ ሰዓት አብሮ የጠጣ፣ አብሮ የተኛ፣ አብሮ ብዙ ነገር እያሳለፈ የራስ ባልና የሰው ሚስት ይቀማል። ግን ምክንያቱ ምን እንደሆነ ብቻ አልገባኝ ማለት ነው እኔ ሰኢድ፣ ምን አለበት እናተ እንደዚህ የምታደረጉት? ሰኢድ እኮ በቃ አርጅቷል፣ አርጅቷል በቃ እኮ ጺሙና መንገድ እንግዲህ ትምህርት እያረገች ነው፣ ብዙ ነገር የሴቶች እያስተመረች ነው። አንተ ነህ እንጂ ዝም ብሎ ጅል በግ እንደ በግ የተሳብክ እንደ በግ እንደ አህያ እየተሳብክ ሂድ የተባልክ ቦታ የሄድክ የተሰጠ ጣት ሁሉ ዝም ብለ አትፌሻን አርቲፊሻል መወተፍ አንተ ነህ እንጂ ሱማያ የራስ አስብ እንጂ የሱማያን ታስብ ማለት ነው። እኔ አሁን የፈራሁት እነዚህ ልጆች ተመካክረው አንድ ነገር እንዳያደርጉ አንድ ነገር እንግዲህ አይታሀል ሚስጢር ሁሉ ጓደኛዬ አይናት ብላ የነገረቻት የሚስጥረኛዋ የስሟ ማለት ነው። የአዩ ጓደኛ ማለት ነው። አሁን ደግሞ የአንተ ሀብትነት ስታይ፣ የአንተ ውስጥ ስታይ፣ የአንተ ያለ ስሜት ስታይ አስመሳይ ሁሉም ሆኗል ማለት ነው። ስለዚህ አንተ ራስህ ማለት ነው። ማወቅና መቻል አለብህ ማለት ነው። ማንስ እንደሚጠቅምን ማንስ እንደማይጠቅምን ማን እንደሚጎዳ እስኪ አንተ ራስህ አስተውል ማለት ነው። መቼም ትንሽ ሰው ነኝ አትልም ትልቅ ሰው ናት ማለት ነው። እኛ አሁን ለምን አራት አታረጋቸው አምስት አታረጋቸው እንዴ ምን አገባን እኛ። ሰማያ ምንም ቦታ የላትም ሰውየው፣ ሰማያ ቦታ የለም መስመር ጥጣ የላትም። ተስፋ ስሜት ያለው ስሜት ቢኖራት ያንተ ፍቅር ቢኖራት በዚህ አክል በአሁን ወጪ በአሁን ጊዜ ተሳፍራ እዛ ሀገር አትሄድም ነበረ። ብር አላት ደግሞ ትላለን። ብር አላት ሴት ልጅ ናት። ስንት ነገር ያስፈልጋታል፣ ስንት ነገር ያስፈልጋታል። የልጆች ዳይበር አለ፣ ወተት አለ፣ ምግብ አለ፣ ልብስ አለ። ዝም ብሎ አይደለም የራሷ ሰውናትና ሁሉ ነገር ያስፈልጋታል። እንግዲህ ማያስፈልግ ሴት ልጅ የሆነ ብዙ ነገር እንፈለጋለን ብዙ ነገር ያምረናል፣ ብዙ ነገር ንገዛለን። ያ ሁሉም ብር ነው፣ ዝም ብሎ አይደለም የሚመጣው። ደግሞ ልጆች ይዛ ማለት ነው። ለብቻ አውቆ ቢሆን የአንድ ፍሬ እሷ ብቻ ብትሆን ማንም እንደፈለገ ይዘናፈታል ትኖራለች። ግን ይሄ ሁሉም ዋጋ የከፈለችው የልጆቿ ስራ የልጆቿ አይኔ ይብረር፣ እውነት በጣም የምታስጠላው። በጣም ጉድ ነው ዘንድሮ። ነገር የማይሰማ ጉድ የለም፣ ማይታይ ጉድ የለም ማለት ነው። እንደ እሷ ስላላት እኮ ነው ሄደችው። መቼም ጋር አትለምንም፣ ባትራምስት ማለት ነው። ልጆች ይዛ ነበረ የፈለገው ነገር ላድርግ ማለት ትችል ነበረ። የፈለገው ነገር ብትላት ጋታ አትለይም ነበረ። ወደፊቷ ማይታ ጎበዘው ናት፣ ጠንካራ ናት። እጀ ገና ናት በዚህ ሰርቶ በዛ ነው የምታፈሰው። ምንም መስሎ አይታያትም። እንደዚህ ቅናት የለባት ምን የለባት። እነሱ ማያ ገና አንተ ወደፊቱ ይቸግርሻል አልካት። አይቸግራትም። ደህና ሁኔታ ነው የምትኖረው ወደፊቱ። እንደ ልጆቿም ያድጉላታል፣ በልጆቿም ትኖራለች። ለምን በስርዓት አላሳደጋቸውም? ያለ አባት ነው የምታሳድገው እነዚህ ልጆች ማለት ነው። በስርዓት ስላላሳደጋቸው በስርዓት ስላላዩ አባቴ ብሎ የሚያዩ አይመስለኝም በፍጹም ማለት ነው። በስም ትምህርት ቤት ሲሄዱ አሁ በስም በአንተ ሊመዘገቡ ይችላሉ፣ የሆነ ነገር በስም ሊመዘገቡ ይችላሉ። ግን ሌላ ነገር ይሄ አባቴ ነው ብሎ የአባት ፍቅር የአባት ፍቅር ማሳየት ምን ማለት እሱ አታገኘው ይናፍቅሃል ማለት ነው። በጣም ይናፍቅህ ማለት ነው አታገኘውም ማለት ነው። አየሁ እኮ አየሁ መውለድም አትፈልግም ለምን ሁኔታ ስላየች ማለት ነው። የልጅ ፍቅር ስለሌለ፣ የሚስት ፍቅር ስለሌለ አ አየሁ አልመውለድም አትፈልግም ያው እምቢ ብለሃለች ልጅ አንተ ግን ከልት ወልድ ምናምን ምናምን ወልዳለሁ በሌላ ሚስት ምናምን ትላለች። መጀመሪያ ያለህን ሚስትህን ያለህን ልጆችህን ማለት ነው በደንብ ጠበቅ ቀጥ አድርገህ አስቀምጥ። ከዛ በኋላ ለሌላ መውለድ ሞክር ማለት ነው። ምሽ የአንድ ሚስት ሀቅ ሳትወጣ ሁለት ሶስት ማግባት መደራረብ ጀግንነት ይመስልሃል? ተሳስተሃል፣ አላወቅበትም እውነት። እነዚህ ግን ሊያጃጀሉ እየበለሁ ነው። በጣም መነገጃ አንተ ሁለቱም ድራማ እየሰሩብህ ነው። አሁን ሀዩ ቤተሰብ ጋ ሄደች የምትለው ውሸት ነው፣ አልሄደችም። ድራማ እየሰሩብህ ነው። አቴንሽን ዝም ብለህ ለማንም ለማነ ቀለበት አድርግ። ዛሬ መጥቶ ሰላም ያለ ሰው ቀለበት አድርግ። ማንነቱን ሳታውቅ፣ ማንነቱን ሳታጋልጥ ዝም ብለ ማለት ነው። ዋጋ አንጨርስ ማለት ነው። ይህ ሁሉም ያግፍ ግፍ ነው። በዚህ ሁሉ የሚቀጥል ማለት ነው። ቤዛ ደግሞ ከእንደዚህ አይነት ነገር ብትወጪ ይሻለሻል ውስጥ ስሜት ውስጥ አትግቢ ማለት ነው። ምን አስበሽ ነው አንቺ አብረሽ በልተሽ አብረሽ ጠጥተሽ ተሱ ጋር የሱ ምን ያደና ነገር ያወራሽ መለሰሽ ተሱ ጋር ቀለበ እምቢ እንደምትዩ እርግጠኛ ነኝ። አላደርግም ብዬ እንደምትዩ እርግጠኛ ነኝ። ይሄ ነገር ቀለበት ማለት ነው እንግዲህ እሁድ ሙሉ ፕሮግራም እንዳለ እንግዲህ፣ የእሷ ሰራ የሷ ቀለበት ሰርፕራይዝ እንደሚያደርግ ሁሉም ተናግረዋል እንዳያችሁ ማለት ነው እንግዲህ አይቀርም ማለት ነው የግዴታ በሚዲያ ሁሉም አውርተዋል ማለት ነው እና ቤተሰቦች እዚህ እናንተ ደግሞ ይህን ማለት ነው ያላችሁ ይሄ ጓደኝነት ማስመሰል አስመሳይ ጓደኛ ባይኖር